ስማ ወወልድ በመንፈስ ቅዱስ አህዱ አምላክ አማሙሱ ለመጋቢት በዛቲ እለት አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም መጋቢት አምስት በዚሽ ቀን የሚነበበውን ስንክሳር ማንበብ እንጀምራለን። በዝችም ቀን ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋደ አባ ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ሥራን ሰራ። ተነስቶ ከእናቱ እቅፍ ወርዶ ከጨለመ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለስላሴ ሰግዷልና ምስጋና አቅርቧልና ህፃኑም ሶስት ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ህፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔት ወደ አባ ዘመደ ብርሃንም ገብቶ ስለ ህፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገር እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ህፃኑ ከበር ተቀምጦ ፈገግታን ተመልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ህፃኑንም አንስቶ ሳመው። ታቅፎም ወደ ባአቱ አስገባው። በፍቅር በሥነ ሥራ ታሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉይንና አዲስን አስተማረው። ከዚያ በኋላም ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱን ባየው ጊዜ ደስ አለው። የድቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስም ጸጋንና ሞገስን የተመላ ሆነ። ከጥቂት ቀኖችም በኋላ በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃውም ብዙ ዘመናትን ሲኖር ነፍሱን ነፍሱ ሆይ እወቂ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ፣ እንግዲህ ጽኚ በርቺ ታገሽ ይላት ነበር። ቆዳው ከአጥንት ውስጥ ይጣበቅ ያለ መብልና ያለ መጠጥ በእንዲያለ ግብር በገል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሎች አልተመገብምና ለሥጋው ለስጋው የሚጠቅም ምንም ምንም ምክንያት አልፈለገም። ከብዙ ዘመናት በኋላም ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲያለው ከእንግዲህ በዓለም ካሉ ሰዎች ከካህናት፣ ከመነኮሳት ወይም ከምዕመናን ህዝባውያን እንዲያውቁ አደርግልሃለሁ፣ እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት የሚጎበኙሃል። የብርሃን ሰረገላ የሚሆንል መድረስ ወደምትሻበት ሁሉ ብረር። እኔንም ማየት በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነት ይታየኛለ። አሁንም ወደ ኢትዮጵያ ምድር ሂድ። በዚያም ከደን የምታወጣቸው ነፍሳት አሉ አለው። እዚህም በኋላ ስልሳ አንበሶች ስልሳ ነብሮች በፊት በኋላ አጅቦት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ካንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በአይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባህሩ ውስጥ ገባ። እሊኒ እጅ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮች እንዳልቆም በሕያው ስም እምርልሃለሁ እያለ ማለ። እንዲሁም ሆኖ አርባ ቀን አርባ ሌሊት ኖረ። ስምን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል በመላክ አማካኝነት ወደ አባታችን መጣ። አባታችንም መላኩን መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም አለው። መላኩም ካጠገቡ የሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ መቶ ዓመት ኖረ። ስጋ ሁሉ አለቀ። ደሙም በባህር ውስጥ ፈሰሰ። አጥንቶቹንም እንደ በረዶ ነጩ ነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ ሰባት መቶ ሺህ ሶስት መቶ ሺህ እየሆኑ በመምጣት በቀስታቸውን ነድፉታል። እስከ መቶ ዓመት አጥንቶቹን በሻፎ ድንጋይ ይቆፍሩታል። ይህን ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህ በኋላ ጌታችን ወደሱ መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስን መላውን የኢትዮጵያን ሰው ምሬል አለውና ተነስተው ውጣ አለው። ያን ጊዜም ውጣ ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ነው ተገኙ። ጌታም ዳሰሰውና ጤነኛ አደረገ። ወደ ምድረከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ ሰባት ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልእኮ እንደ አምድም የተተከለ ሆኖ ሰባት ዓመት ቁሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም፣ ራሱንም ወደ መሬት ዝቅ አላደረገም። እጆቹም ወደ ሰመት ዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። አይኖቹንም ወደ ሰሚያን ጋጥ ያቀጠጡ ሆነው አገኛቸው። በራሱ ላይም ተቀምጦ ሁለቱን አይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድለ እስከ ሁለት ሳምንት ድረስ እንደ ቀድሞ በመታገስ ይጸልይ ኖረ። ከዚህም በኋላ ሚካኤልና ገብርኤል መጥተው በፊቱ ቆመው በሁለቱ አይኖቹ ላይ እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቶታልና ጥላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ የዝቋላ ተጓዘ። በጎዳናም ሲጓዝ ሶስት ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ሊሰወራቸው ብሎ በልቡ አሰበ። እነርሱን ፈጥነው በእግዚአብሔር ዙፋን ተማጽነናል፣ ሶስታችንን በጀርባ እያዘልክ! አንዳንድ ምዕራፍ ሸኘን እንጃትተውን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎቹን አገኛቸው። አንደኛውን አንስቶ በጀርባ አዘለው ወደ አንድ ምዕራፍ አደረሰው። ሽማግሌውም ከዚህ አሳርፈኝ አንተ ደክመሃል፣ የማትበላ የማትጠጣ ስለሆን፣ ካለው አባታችንም ሽማግሌ ሆይ በምን አወከኛ? አለው ሽማግሌውም ሂድ ባልንጀሮችን አምጣልኝ አለው። ተመልሶ ሁለቱ ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባ አዝሎ ወደ ቀድሞ ሽማግሌ አድርሶ አብሮ አስቀመጠው። ሦስተኛውን ተመልሶ ሦስተኛውን ሽማግሌ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አሮን አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወደ የትናችሁ ማዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል እላቸው? እነርሱ ግን ተነስተው ቁመው አንድ ሲሆኑ ሶስት ሶስት ሲሆኑ አንድ መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔር የጌትነቱን ክብር አየ። የእሊ አረጋውያንን ፊታቸው ተንቦጎቦገ ከፀሐይና ከመብረቅ ብልሽታም ሰባት እጅ በራ። አባታችንን በሚስጢራት ጎርፍ የተዋጠ ሁኖ ፈራ፣ ተንቀጠቀጠ፣ በምድር ላይ ወደቀ። ህልምን የሚያለም መሰለው። ከዚያም ጌታችን አባታችንን አነቃውና መቶ ዓመት ያህል ስጋን ሲነድፉ አጥንቶችን ሲፉቁ የኑራጋንን ትንታጠፋቸው ግን ወደ ዝቋላ ተራራ ውጣለው እኔ እንደወሰድኩ ባልማላውቃቸው በባህር ውስጥ አለ በማለት በትቤት ላይ ናቸው። ሰባቱ ሊቃና መላእክትም ይረዷሃል። መባረክትም በፊቱ በኋላ ሆኖ ይከተሏል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ ጋር ትዳሉበትም ወረደ። ደመናትም ከበቧቸው። መላእክትም በሳት ሰይፍ መተሯቸው። በመብረቅም አጨዷቸው፣ አመድም ሆኖ በነፋስ በተኗቸው። የእነዚያ አጋንንት ቁጥራቸው ሰባት መቶ ሺህ እልፍ ከአንድ ሺህ ነበር። ከዚህም በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ አገር ወስደው ነገስታቱና መሳፍንቱ መኳንንቱን በሚወጡበትና በሚገቡበት ጎዳና ላይ ያቆመው፣ ጌታችንን በዚች ጎዳና ብዙ መከራ ያገኛል፣ ግን በርታ ታገስ ብሎት በዚያ ተወው። በዚያንም ጊዜ የአረብ ንጉሥ ጣዖታቱን አስይዞ መኳንንቱን፣ ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስ በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሱም አባታችን ባየው ጊዜ አንተ ጠጉረ ለባሽ ምንድን ነው? አባታችንም አዎን ክብር ያለው የኢየሱስ ክርስቶስን ባራዊ የሆንኩ ሰው ነኝ ብሎ ለካዲው ንጉስ መለሰለት። ንጉሱም እንዳገመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን አለው። አባታችንም በሰው ፊትም፣ አምንበታለው። ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም ስለ አንተና ከአንተ ጋር ስላሉትም ነው እንጂ ንጉሥ ሆይ የዘላለም ሕይወት ታገኛለ ታገኛለው ታገኛላችሁ እመኑበት፣ አለው። ንጉሱም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለሰቀለው ለናዝሪቱ ሰው ባሪያ ነኝ የሚለውን ጠጉረ ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረዥም ዛፍ መጠን ከፍ ከፍ እስከሚድና ነደዱ። አባታችን ግን ንጉሱና ሰራዊት ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሱም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከሰባ ሰባት አርበኞች ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ አርባ መቶ ሺህ ሆነው ተቆጠሩ። ንጉሱም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ድምፅ ውስታ ሆነ። ንጉሱንም ከነሰራዊቱ ጋር አጠፋው። ከከሃዲው ንጉስ ጋር የሞቱት ቁጥራቸው አራት ሺህ እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችንና የኔንም ጠላቶች አጠፋውል አለው

እግሮቹንም በገመድ አስሮ በገሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣን መጥቶ ያቺን ገመድ ቆረጠት፣ ወደታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችን ያዘው። በእግርል አቁም ወይም በራስ አለው። በራስ እቆም ዘንድ ተወኛለ፣ ትቶት ሄደ። በዚያም በራሱ ቁሞ በጥርሶቹም ድንጋይ ነክሶ እስከ ሰላሳ ዓመት ኖረ። አንጀቱና ናላው እየፈሰሰ አልቆ መላ ካሉ እንደ እንጨት ቅርፊት ሆነ። ከሰላሳ ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ እያለ ሦስት ጊዜ ጠራው። እርሱም እነሆኝ ጌታዬ አለ። ጌታችንም እነዚያን ካህዴዎች ምሬ ላለው ከዚህ ተነሳለው። ያን ጊዜም የነከሰውን ድንጋያ ትቶ ተነሳ። ጥርሱም ተነቅሎ በድንጋያ ተተክሎ ቀረ። ክንፎቹም ተሰጥተውት የበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖቹኑ ብሉ ለመነው መድኃኒታችንን በሽተኞች ልትፈውስ ሙታን ልታስነሳ ስልጣን ሰጥቻለሁ። አሁንም ወደተገደሉት ሂድ፣ በመስቀል ምልክት በላያቸው አማትብ፣ በሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜም በድኖቻቸውን ወዳሉበት ሂዶ አስነሳቸው፣ አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስን ነው ተገለጠለት። ስሙን ለሚጠራ መታሰቢያውን ለሚያደርገ እስከ አስራ አምስት ትውልድ የምሕረት ቃል ኪዳን ሰጠው። የእድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ፣ አቅፎም ሳማት፣ በመላእክትና በቅዱሳን ሁሉ ምስጋና ሳረጋት። የጸሎቱ ኃይል ሁላችን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። ሰላም ለከገብረ መንፈስ ቅዱስ ረቡኒ ዛና ብስት ታስግዶ ዋና ምርት ታጋኒ እንዘታስ መፍቅደ ስጋ ወይ ታመከኒ ቴሰሳዮ ሳይሮ ታርዞ ቁስ ለምንተኒ አናሳይኮ ለዓለም አሳኒ። በዝችም ቀን ባስቄትስ ገዳም በአባ ደብራ በምኔት የነበረው ክቡር ቅዱስ መናኝና ገድለኛ አባት አባ ሰርባ አረፈ። ይህም ቅዱስ ባአስቄጥስ ገዳም በአባ ዮሐንስ ቤተ ክርስቲያን ውስጥ ከልጅነቱ ጀምሮ መነኮሰ። ቅዱሳን አረጋውያንም እያገለገለና ሰላሳ ሁለት ዓመት ያህልም ብዙ ተጋድሎን እየተጋደለ ኖረ። ከዚህም በኋላ በዚሁ በአባ ዮሐንስ ገዳም አበምኔቱ ሆኖ ተሾመ። የተጋድሎንም ሥራ በዛ ከመነኮሰበት ጊዜ ጀምሮ እስካረፈበት ጊዜ ድረስ ሁልጊዜ ይጸልይና ይጾም ይተጋም ነበር። በካህና ተለቃ ሹመት ሀያ ዓመት ከኖረ በኋላ በቤተ ክርስቲያን ውስጥ ራሱን እስረኛ አደረገ። እኒህም አስራ አምስት ዓመታት እስቲፈጸሙ ከቶ ከሰው ማንንም አላየም። በኒህም በሥራ በአስራ አምስቱ ዓመታት ከቅዳሜና ከውድ ሰንበት በቀር አይበላም አይጠጣም ነበር። እረፍቱን በቀረበ ጊዜ የእግዚአብሔር መልአክ በሕልም ታየው። ይህን መስቀል ያዝ ብሎ የእሳት መስቀል ሰጠው። ቅዱሱም እሳትን መያዝ እንዴት ይቻለኛል ብሎ መለሰለት። መልአኩም አትፈራ፣ ክብር ምስጋና ይግባውና ጌታችን ክርስቶስ በአንተ ላይ ለሳ ስልጣን አልሰጠም ብሎ መለሰለት። የጽናች እጁንም ዘርግቶ ያን መስቀል ከመልአኩ እጅ ተቀበለ። ሁለተኛም መልአኩ እንዲያለው በርታ፣ ስጋውና ደምኑም ተቀበል፣ እስከ አስርም ቀን ድረስ መጥቼ ይወስዳለው። ከእንቅልፉም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነርሱ መለቀሱ በእግዚአብሔር ፊት እንዲያሳስብላቸው ለመኑት። እሱም ደግሞ በጸሎታቸው ሁልጊዜ እንዲያስቡት ለመናቸው። ከዚህም በኋላ ስጋውንና ደሙን ተቀበለ። ቅዱሳን አረጋውያንም ከእርሱ ጋር እያሉ በሰላም አረፈ። እንደሚገባም በዝማሬና በብዙ ጸሎት ገንዘው በጻርቃን መቃብር ቀበሉት። እግዚአብሔርም በጸሎቱ ለዘላለሙ የማረን አሜን። ሰላም እብ ለሰርባሙን ብሩክ ዘሞቃህርሶን በለምሂክ መስቀለ እሳት ሎቱን ዘይሜጦ በሰርክ የተፍራይ ቤሎ ሰማያዊ መላከስ መዋሃብ ከላይሌው ስልጣን አምላክ። ዳግመኛም በዘች ቀን የስሟ ትርጓሜ ሰላም እና መውደድ የሆነ የከበረች አውዶክሲያ በሰማይትነት አረፈች። ይችም የተወደደች ቅድስት በሊባኖስ ተራራዎች አቅራቢያ በበስራ አውራጃ አልበክ በሚባል ሀገር ከሚኖሩ ሰዎች ወገን ነበረች። እሷም በሮም ንጉሥ በጠዮዋሪዎ ዘመነ መንግሥት ነበረች። የአባቷም ስም ዮናስ፣ የእናቷም ጠባቢት ጠባቢት ይባላል። የቀድሞ ኑሯ በዝሙትና በርኩሰት ነበር። ብዙዎቹን አሳስታ ከእርሷ ጋር ባጤት ትጥላቸው ዘንድ ፊቷን ታሳምር ነበር፣ መልኳንም ታስጌጥ ነበር። በዚህ በረከሰ ሥራም ብዙ ገንዘብ ሰበሰበች። በኢየሩሳሌም የሚኖር ስሙ አባ ግርማኖስ የሚባል አንድ ጻድቅ መነኩስ ዝናዋን ሰምቶ ወደ እርሷ መግባት በለመዱ ሰዎች አምሳሉን ወደ እርሷ ገባ። ገብቶም ከእርሷ ጋር በቤት ውስጥ ተቀመጠ። ፈጽሞ በሚያስፈሩ ቃሎቹ ሊመክራትና ሊገስጣት ጀመር። በገነነም ትሉ የማያንቀላፋ እሳቱ የማይጠፋ ጨለሙ የማይዳሰስ የሚመስል በየአይነቱ የሚያስፈራ ስቃይ መኖሩን አሳሰባት። እርሷም ከሞቱ በኋላ ሰዎች በድኖች አፈርም ከሆኑ ተነስተው ይሰቃያሉን? ብላ መለሰችለት። አዎን አላት። ለዚህ ለምትነግሪኝ ነገር ምልክቱ ምንድን ነው? እግዚአብሔር ለሙሴ በሰጠው ኦሪት አልተጻፈ፣ አባቶቻችንም ይህን አላመኑም አላችው። እሱም በፍርድ ቀን ሙታን እንደሚነሱ ስለ አጣነም ስቃይ ስለ ጻድቃንም ተድላ ደስታ በኦሪት መጽሐፍና በአዲስ ኪዳን መጽሐፍ ተጽፎ እንዳለ ገለጠላት። ትምህርቱና ተግሳጹ በልቧ አደረ። በፍርድ ቀን ሙታን እንደሚነሱ አመናች። እንዲህም አለች፣ ከዚህ ከረከሰ ስራ ብመለስ እግዚአብሔር ይቀበለኛልን? አባ ግርማኖስም ወደ ዓለም እንደሚመጣና ተሰቅሎ ደሙን በማፍሰስ ኃጢአታችን እንዳራቀልን በክብር ባለቤት በጌታችን ኢየሱስ ክርስቶስ ካመንሽ፣ ስለዚህ የነጻሽና የጸናሽን ንሳ ይሆንልሻል። የክርስትና ጥምቀትንም ተጠመቂ፣ እግዚአብሔር ይቀበልሻል። አስቀድመሽ ከሰራሽ ኃጢአት ምንም ምንም አያሳስብሽ፣ ከእናትሽ ማኅፀን እንደተወለድሽበት ቀን ትሆኛለሽ እንጂ የክብር ባለቤት ጌታችን ኢየሱስ ክርስቶስ የቀናቸው ምኑት ደጆች የሚከፈቱ ለሻላት ያን ጊዜም የክርስትናን ጥምቀት ያጠምቃት ዘንድ ለመነችው። እርሱም ወደ በአልበክ ከተማ ኤጲስቆጶስ ወስዶ አደረሳት። እርሷም በኤጲስቆጶሱ ፊት ልዩ ሦስትነት፣ በመድኃኒታችን ክርስቶስ ሰው በመሆኑና ሞቶ በመነሳቷ አመነች። ኤጲስቆጶስም ተነስቶ በኋላ ጸልዮ ጠመቃት። እግዚአብሔርም አይንሉ አይነ ልቦናዋን ገልጦላት ብሩህ መልአክ ወደ ውሃው ሲሰባት በሌሎች መላእክትም ስለ እርሷ ፈጽሞ ደስ ሲላቸው ተመለከተች። ከዚህ በኋላ ገጻቸው የሚያስደነግጥ ጥቋቁሮች አየች። ከእርሳችሁም አንዱ መልአክ የከፋ ሲቆጣት እርሱም በእርሷ ላይ ቆጣ ነበር። ይንን ምራይ ባየች ጊዜ ክርስትና ሃይማኖት ፍቅር በረባ ተጨመረ። ኃጢአት በመስራት የሰበሰበችውን ገንዘቧን ሁሉ ለደዎች እና ለችግረኞች ሰጠች። ከደናግል ገዳማትም ወደ አንዱ ገዳም ገብታ የምንኩስና ልብስ ለብሳ ፍጹም የሆነ ታላቅ ተጋድሎን ተጋደለች። አጋንንት ጋር ተዋጋች። ሰይጣንን አስቀድሞ ከእርሷ ጋር ሲያመነዝሩ ከነበሩ በአንዱ ሰው ልብ አደረ። ወደ መኮንኑ ሂዶ ነገር ሰራባት። መኮንኑ ወደ እርሱ እንዲያቀርቧ ታዘዘ። በደረሰችም ጊዜ ከደነቀች ከደጅ ቆመች። በሞተው በመኮንኑ ልጅ ላይ ታላቅ ጮትና ለቅሶ አየች። ገብታም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ በመጸለይ ማለደች። የሞተውን የአገር ገዢውንም ልጅ ከሞት አስነሳችው። መኮንኑም ይህን ድንቅ ታምር ባየ ጊዜ እጅግ አደነቀ። ክብር ይግባውና በጌታችን ኢየሱስ ክርስቶስ በእርሷ ምክንያት ፍጹም የጸና እምነትን አመነ። ከእርሱ በኋላም ስለ እርሱ ስሙ ዲዮግኖስ የሚባል ሌላ ገዢ ተሾመ። ይህችንም ድንግል ዜናዋን ሰምቶ ወደ እርሱ አስመጣት። እርሷ በአደባባይ ውስጥ አይኑ አይኑ አንድ አይና የሆነ ጎልማሳ አየች። ጸለየችና በመስቀል ምልክት በአይኑ ላይ ያን ጊዜም አይኑ ተገልጦ እያደረገችውን ድንቅ ስራ አይቶ ድንግሊቱን ወደ ቦታዋ መለሳት። ከእርሱም በኋላ ደግሞ ሌላ ስሙ በክንቶስ የሚባል አገር ገዥ ተሾመ። እርሱም ዝናዋን ሰምቶችን ቅድስት አውዶክሲያን ወደ እርሱ አስመጣት ሊያሰቃያት ፈልጎ፣ እርሷም ከብሪግባውና በጌታችን ኢየሱስ ክርስቶስ ዕድሏን ከሰማዕታት ጋር ይሰጣት ዘንድ ለመናችው። እግዚአብሔርም ልመኗን ተቀበለ። ራሷን በሰይፍ እንዲቆርጡ መኮንኑ አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለች። ጸሎቷና በረከቷ ከእኛ ጋር ይኖር ለዘላለሙ አሜን።